እንትን ካለ በጣም ነው የምናድገው። እሺ እንዚ ሆነም ከአይኔ ኦኬ፣ መሳይ ብርሃኑ ነው አይኔ ቀብቷለሁ። እኮ ደግሞ አንድ ሰዓት አልጨርስም እንዴ! ውሸቱን አያችሁት? የገለቴም ሰውዬ ትናንትና እስከ መጨረሻ ከእንደገና መልጦ የነበረና እንደገና ወደኋላ ኋላ መልሼ ነው ያዳመጥኩት። ሀያ ደቂቃ ይቀረኛል። ኦኬ እኩል ለእኩል እን ነው

ወይም ወይም ጠጅ መጋረጃ ከኋላ ያደርግና እንደዚ ያት መጋረጃ ይሄንን ሙሉን መጋረጃ እንዲታረኩበት ስቱዲዮ ሆነ ማለት አይደለም። ከዛ ላይ ተሽከርካሪ ወንበር እሱን እግሩ ተዘብሯል እና ከታች ግን አሰራ እና በቃ ስቱዲዮ ለራሴ ያች ሶፋ ጸጋ ያለችው ቀዩ ሶፋ ቀረች ማለት ነው። እዚህ ጋር ግሬን አንዴ፣ ግሬን እየዘረጋው አንዴ፣ ግሬን እንደዚህ ሰብሰብ እያረኩኝ ግሬን እየተደገብኩኝ፣ አንዴ አንዴ ደግሞ በዚህ እዚሁ ላይ ግሬን እየዘረጋው በቃ ተመችቶኝ ቆየሁበት ወደ ሀያ ምናምን ቀለኝ። እዚጋ ተተቀመጡ እና እንደዛ ኖራቸዋለ። በተረፈ ሰላም ይህን እየበላ ይሻል። በባድዋ ወሬ አይጥምና ይህን እየበላ ታታወር እንዴ ዝም ብዬ ነው እንዴ? ለካ ያመሰገንኩት የት አለ ታቦ? ታቦ የት አለ ታታ? ታታ እንዴ! ሰና ሸዋሪ፣ እሺ እንዴ ሰፋ ብዬ ተደላድሬ እኮ ብሬን ያው ሰብሰብ አድርጌ እንደሚቀምሰው ሆኜ የተቀመጥኩት እኮ አንቺን አይቼ ነው። ታታታ አርጋልሽ። የት አለ ታቦ? ገላ ገላ ገላ ገላ ገላ ታየላእን እኔ ብቻ ነኝ የገለቴ ባል አጭበርባሪ፣ ሌባ፣ ሱሰኛ፣ መተተኛ፣ ጠንቋይ ጠንቋይ የሚጫወትበት ሰው መስሎ የታየኝ እኔ ብቻ እኔ ብቻ ነኝ። ግን መጥ ሳየው ትናንትና እንዳያመልጣኝ ብዬ ማለት ነው

ሳራ ቆኔራ የራሱ እግዚአብሔር ይመስገን ማለት ጀመሪ ነበር። ማለት እግዚአብሔር ይመስገን ይመስገን በሙሉ ልብ። ለምን እግዚአብሔር ይመስገን ደህና ነን እንደዚህ የሚሉ ሰዎችን ይችላል። እኔም እንዳይጋባብን ሳላስበው እንዳይጋባብኝ እያልኩ ዜማ ደስ አይልም። ከኋላ ይዞ የሚመጣ ነገር እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን ደህና ነኝ፣ እግዚአብሔር ይመስገን። ኑሮስ እንዴት ነው? ሁሉ ሰላም፣ ሁሉ ሰላም በቃ ምንም አደል ከተባለ፣ ምንም አደል የጎደለ ነገር አለ ማለት ነው። ያም አልስማማበትም ነው። ምንም አደል ሀምሳ በሀምሳ ነው ማለት ነው። አሁን ማሳፈንሻ ይፈላል፣ ማሳፈንሻ ይፈላል። በጣም ደጋ ነው። ማጠረንሽ ላይክ እያየውክ ነው። ላይክ አድርግ እያየውክ ነው። እያየውክ ነው አንተ፣ ላይክ አድርግ እያየውሽ። እና እንዴት ናችሁ? ይሁን ሱሰኛ የሚጠጣ ጠጭ። አዎ ከጎድቷል። ሰው ያለ ምክንያት ማለት አልተጎዳም። ታዲያ የሰው ሀቅስ የልጅቷ ታስም ጤነኛ ያደርገዋል እንዴ? ጤነኛ ያደርገዋል። የልጅቷ እምባ ማነው ደግሞ እዚህ ላይ የላፈልኝ፣ ሲል ላስገባችሁ ነበር። ሄዳችሁ ታዲያ ምን ላድርግ፣ ላስገባችሁ ነበር። ማን ነው ማን መሆኑ አይታይም። ዛሬ ደግሞ አፕዴት አድርጎታል እንትኑ አፕዴት አድርጎታል። ጉድ ፈላ። ሰላም ነው እንዴት ነው ወንድሜ? ደህና ነን። ድምፅ ቀነስኩም ደህና ነኝ። እናንተ እንብላ። አሁን የለኝም፣ በኋላ ግን አለኝ። አሁን አሁን የለኝም። አሁን የለኝም፣ በኋላ አለኝ። አዎ ከቸኮልክ ግን ከቸኮልክ አንድ ሀያ ደቂቃ ጠብቀኝና የሆነ ቦታ ውስጥ ጀቀያይራለሁ። ከቸኮልክ ግን ቀይር ማመጠት ተስፋነሽ ተስፋዬ መቶ ሺህ ያሚብልሽ አልነበረ እንዴ? ናይጌ እስኪ መቶ ሺህ ተሞልቶልሽ ነው መቶ ሺህ የሚሆነው። ናይጌቢ ለምን ሀያቸውን አትቀይርም? ጥሩ ነሽ፣ መተሽ ነበር ሳስገባሽ ነው የወጣሽው። አብዱቢ እናቱ እንዴ ታብ የለውም እኮ ምንድን ነው? እኔ ቅድም ታብ እያየሁ አልነበረ እንዴ? ታብ ቀሽብ ጀመረ እንዴ ቲክቶክ ቲክቶክ መቀሸት ጀመረ እንዴ ታብ ቅድም ታብ ታብ ሲደረግ ይቻለ